ሰላም ጤና ይስጥልኝ። የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ አንድ እህቴ ከጠየቀችኝ ጥያቄ በመነሳት እንደዚህ አይነት ነገር ብዙ ሰው ላይ ስለሚያጋጥም ይሄንን ነገር ብትማሩበት ይጠቅማችኋል ብዬ ስላሰብኩ ላካፍላችሁ መጥቻለሁ። ምንድን ነው ያለችኝ? ሰውነቴ መጥፎ ጠረን አለው። ንጽሕናዬን እጠብቃለሁ። ምንም ይሄን ያህል መጥፎ ጠረን እንዲያመጣ የሚያደርግ ነገር አላደረግኩም። ነገር ግን በተፈጥሮ ሰውነቴ በቃ የሰውነቴን ጠረን አልወደውም። ጥሩ አይደለም። ሰውነቴ ጥሩ ጠረን የለውም እና ምንድን ነው ምክንያቱ? ምን ላድርግ? የሰውነቴ ጠረን ጥሩ እንዲሆን በትዳሬም በተዳሬም ከትዳር አጋሬ ጋር በመሆንበት ጊዜ ከሰዎችም ጋር ስቀራረብ በሰውነት ጠረኔ የተነሳ በጣም እፈራ አለው እሸማቀቃለሁ ምን ላድርግ የሚል አይነት ጥያቄ ነው የጠየቀችኝ እንግዲህ ይሄ በተለይ የሰውነት ጠረን አሁን ከንጽህና ወይ ከተለያዩ ህመሞች ከተለያዩ ነገሮች ጋር ተያይዞ ያልመጣ ከሆነ በራሱ የሰውነታችሁ ጠረን በራሱ ጥሩ ካልሆነ እስቲ ከአመጋገብ ጋር ተያይዞ አንዳንድ መፍትሄዎችን ልንገራችሁ። በተለይ አሁን የምነግራችሁ የሰውነት ጠረንን ጥሩ የሚያደርጉ ምግቦች አሉ። እነዚህን ምግቦች ብትመገቡ የሰውነት ጠረናችሁ በጣም ደስ የሚል ማራኪ የሆነ መዓዛ እንዲኖራችሁ ያደርጋሉ። እነዚህ ምግቦች በዋናነት ትልቁ ጠቀሜታቸው የሰውነት መዓዛችሁን ማሳመር ነው። ቤትኛውም ነገር ውስጥ ሽቶ ሳትቀቡ ምን ሳትሉ በራሳችሁ ያላችሁ የሰውነት ጠረን በጣም ጥሩ ደስ የሚል ሰውን የማይረብሽ የሚያምር የሰውነት ጠረን እንዲኖራችሁ የሚያደርጉ ምግቦች አሉ። ስለዚህ እነዚህን ምግቦች ሌሎቻችሁን ብትጠቀሟቸው የሰውነት ጠረናችሁን ያሳምርላችኋል። ምግቦቹ ምንድናቸው? እንዴት ከሰውነት ጠረን ጋር ይገናኛሉ? የሚለውን ነገር እስቲ እናያለን። አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አርጋችሁ ቤተሰብ ሁኑ። ይህን መረጃም ላይክ፣ ሼር አርጋችሁ ደግሞ ሌሎችም በተለይ እንደዚህ አይነት ነገር የሚያሳስባቸው ሰዎች ይህን ጉዳይ አውቀው መፍትሄ እንዲሆናቸው ሼር፣ ላይክ አርጋችሁ አጋሯቸው። በቀጥታ ወደ ሀሳባቸውን እንግባ። በመጀመሪያ የሰውነት ጠረንን ጥሩ ከሚያደርጉ ምግቦች ውስጥ እንደነ ብርቱካን ሎሚ ያሉ በቫይታሚን ሲ የበለጸጉ ምግቦች ናቸው። እነዚህ አሁን እንደ ሎሚ፣ ብርቱካን ያሉ ነገሮች ጤናማ የውሃ ፍሰት ሰውነት ላይ እንዲኖር ያደርጋሉ። ከዛ ባለፈ ደግሞ መጥፎ ኬሚካሎችን ያስወግዳሉ። እንግዲህ ይሄ በተለይ በተለይ ቆዳ አካባቢ ለሚፈጠሩ ችግሮች እነዚህ ሎሚ፣ ብርቱካን እንደዚህ አይነት በቫይታሚን ሲ የበለጸጉ ምግቦች በጣም ጥሩ መፍትሄ ናቸው። መጥፎ ጠረን እንዲፈጠር የሚያደርጉ ኬሚካሎችን ከሰውነቱ ስለሚያስወግዱ የሰውነት ጠረናችሁ በጣም ጥሩ እንዲሆን የማድረግ አቅም አላቸው። ስለዚህ በመጀመሪያ እንደዚህ አይነት ነገር ከጠረን ጋር ተያይዞ የምትቸገሩ ሰዎች እንደ ሎሚ፣ ብርቱካን ያሉ ነገሮችን በደንብ ብትመገቡ አመጋገባችሁ ስር ብታካትቱ በጤናማ መንገድ ችግሩን ለመቅረፍ ይረዳል። ሌላ ደግሞ የተወሰኑ ቅጠላ ቅጠሎች አሉ። ይሄ ከሰውነት ጠረን ጋር ተያይዞ መፍትሄ የሚሆኑ በተለይ በተለይ ልክ እንደ ሜንት ያሉ ወይንም የናና ቅጠል ከሱ ባለፈ ደግሞ ፐርስሊ፣ እነዚህ አሁን እንደ ፐርስሊ፣ የሜንት ቅጠል ይሄ የናና ቅጠል የምንላቸው ከሰውነት ጠረን ጋር ተያይዞ በጣም ጥሩ ጥቅም አላቸው። በተለይ በተለይ ለሰውነት ጠረ ናቸው። ይሄ የጸረ ባክቴሪያ ባህሪ ስላላቸው በይብለጥ ደግሞ ከባክቴሪያ ጋር ተያይዘው የሚፈጠሩ ጠረኖችን ያስወግዳል። ለአፍ ጠረንም ይሆናሉ። በነገራችን ላይ ይሄ አሁን በአፋችሁ ስር ያሉ መጥፎ የአፍ ጠረን እንዲፈጠር ያደረጉ ባክቴሪያዎችን የመቀነስ ባህሪ ስላላቸው የጸረ ባክቴሪያ አይነት ባህሪ ስላላቸው በአፍ ውስጥ ያሉ ባክቴሪያዎችን በማስወገድ ጠረንን ያስወግዳል። በሰውነት ላይም በተመሳሳይ ይሄ የሰውነት ጠረናችሁ መጥፎ እንዲሆን የሚያደርጉ ባክቴሪያዎችን እያስወገዱ ለሰውነታችሁ ጥሩ መአዛ ይሰጣሉ። ስለዚህ ይሄ አሁን ሜንትን ለምሳሌ በሻይ መልክ መውሰድ ትችላላችሁ። የናና ሻይ አለ ራሱን ችሎ የናና ቅጠልን እንደ ሻይ አፍልታችሁ ብትጠቀሙ ይሄን ይረዳችኋል። ምግባችሁ ስር ደግሞ ፐርሲሊን እየጨመራችሁ ብትመገቡ፣ እነዚህ ፐርስል፣ የናና ቅጠል እንደዚህ አይነት ነገሮች ለሰውነት ጠረን በጣም ጥሩ ናቸው። ሌላኛው ወተት ነው። በነገራችን ላይ እዚህ ጋር አንድ መናገር የምፈልገው ሰውነት ላይ የሰልፈር መጠን በከፍተኛ ሁኔታ በሚጨምርበት ጊዜ መጥፎ የሰውነት ጠረን እንዲፈጠር ያደርጋል። ወተትና አሁን እዚህ ጋር ምነግራችሁ ትልቁ ጠቀሜታው ምንድን ነው? ሰልፈር ከሰውነት ላይ እንዲቀንስ የማድረግ ባህሪ ያለው ይሄ ማለት በተዘዋዋሪ በሰልፈር መጨመር አማካኝነት የመጣ የሰውነት ጠረንን ያስወግዳል ማለት ነው። አንዳንድ ጊዜ በተለይ አሁን እህቴ የጠየቀችኝም ጥያቄ ምናልባት ከዚህ ሊሆን ይችላል። አሁን እሷ ንጽሕናዬን በደንብ እጠብቃለሁ፣ ምንም ያጎደልኩት ነገር የለም ግን ሰውነት የመጥፎ ጠረን አለው። ምክንያቱ ምናልባት የሰልፈር መጨመር ሊሆን ይችላል። ሰውነት ላይ ሰልፈር የሚከማቸው ከሆነ መጥፎ ጠረን ለሰውነት ይሰጣል። ስለዚህ ልክ እንደ ወተት ያሉ የሰልፈር ክምችት እንዲቀንስ የሚያደርጉ ምግቦችንም መጠቀም በሰልፈር አማካኝነት የሚመጣ መጥፎ የሰውነት ጠረንን ያስወግዳል። ስለዚህ እሱንም ብትጠቀሙ መልካም ነው። ሌላኛው አፕል ነው። ምነግራችሁ በነገራችን ላይ አፕል መመገብ ይሄ አፕል አሁን በዋናነት የጸረ ባክቴሪያ ባህሪ ያለው ይሄ በተለይ እዚህ ጋር ማወቅ ያለባችሁ፣ ለምሳሌ ሴቶች የብልት ኢንፌክሽን ሲፈጠር አፕል ብትመገቡ እመክራለሁ። አንዳንድ ጊዜ በተለይ በሴቶች ላይ መጥፎ የሰውነት ጠረን እንዲፈጠር ከሚያደርጉ ነገሮች አንዱ ከዚህ ከኢንፌክሽን ጋር ተያይዞ የሚመጣ ነገር ነው። በተለይ አፕል ለእንደዚህ አይነት ኢንፌክሽኖች የጸረ ባክቴሪያ ባህሪ ስላለው እንደዚህ አይነት ኢንፌክሽኖ ሆርሞኖችን ከሰውነት ላይ ቶሎ እንዲድኑ እንዲፈወሱ፣ እንዲጠፉ የማድረግ አቅሙ በጣም ከፍተኛ ነው። ለሰውነትም ጥሩ መዓዛ ይሰጣል። ስለዚህ አፕል ሌላኛው መልካም ነገር ነው። ሌላው አረንጓዴ ሻይ ነው። የምናየው አረንጓዴ ሻይ እንግዲህ በተለይ በተለይ ፎሪፍነስ የተባለ ይሄ ከባክቴሪያዎች ጋር ተያይዞ ከጠረን ጋር ተያይዞ ትልቅ እገዛ የሚያደርግልን በዚህ በአረንጓዴ ሻይ ውስጥ የምናገኘው አንደኛው ፎሪፍነስ ነው። ይሄ ፎሪፍነስ ሶስት ትልልቅ ስራዎችን ይሰራል። አንደኛ መጥፎ ባክቴሪያ እድገታቸው እንዲቋረጥ ያደርጋል። ለምሳሌ መጥፎ ጠረን ሰውነት ላይ እያመጡ ያሉ መጥፎ ባክቴሪያዎች ካሉ እነዚህ ባክቴሪያዎች ይብለጥ እንዳይስፋፉ ሰፉ ባሉበት እንዲቆም ያደርጋል። ሁለተኛ ባሉበት እንዲቆም ብቻ ሳይሆን እንዲቀንሱም የማድረግ ስራን ይሰራል። ሌላው ፎሪፍነስ ትልቁ ስራው በተለይ በተለይ የሰልፈር ክምችትን ይቀንሳል። ልክ እንደ ወተት ማለት ነው። አሁን ወተት የሰልፈር ክምችት ይቀንሳል ብያቸዋለሁ። ይሄ ፎሪፍነስን በተመሳሳይ ሰልፈር እንዲቀንሱ ያደርጋል። ከአፍ ጠረን ጋም ተያይዞ በአፍ ውስጥ ያሉ መጥፎ ባክቴሪያዎች እንዲቀንሱ በማድረግ ይሄ በአጠቃላይ አሁን ለአፋችሁ ታችሁ ጥሩ መዓዛ ትልቅ እገዛን ያደርጋል። ስለዚህ አረንጓዴ ሻይ ብትወስዱ በአረንጓዴ ሻይ ውስጥ ያለው ፎሪፍነስ ይሄንን ስራ ይሰራና መዓዛችንን ያስተካክላል ማለት ነው። ሌላው እርጎ ነው መናገር የምንፈልገው እርጎ በተለይ በተለይ ከላብ ጋር ተያይዞ ለምትቸገሩ ሰዎች መፍትሄ ይሆናችኋል። እርጎ ላብ እንዲቀንስ የማድረግ አቅሙ በጣም ከፍተኛ ነው። እሱ ብቻ ሳይሆን እርጎ ቫይታሚን ዲም እናገኝበታለን። የፀረ ባክቴሪያ ባህሪም አለው። ይሄ በተለይ በባክቴሪያ አማካኝነት የሚፈጠሩ ችግሮችን ይቆጣጠራል። በይብለጥ ደግሞ ላብ በጣም የሚያስቸግራችሁ ሰዎች እርጎ ብትጠቀሙ ይሄ መጥፎ ጠረንንም ላብንም እንደዚሁ እንዲቀንስ ይረዳችኋል። ሌላ ሮዝመሪ ነው መናገር የምፈልገው፣ ወይንም የጥብስ ቅጠል እየተባለ የሚታወቀው ሮዝመሪ። ሮዝመሪ መጥፎ ባክቴሪያዎች ይቀንሳል። ሮዝመሪ በነገራችን ላይ ጥሩ ጠረን እንዲኖረንም ያደርጋል። ልክ እንደ እርጎ ደግሞ ላብ ከሰውነታችን ላይ እንዲቀንስ ያደርጋል። እሱ ብቻ ሳይሆን ሰልፈርም እንዲቀንስ ያደርጋል። ይህ አሁን በተለይ ከላይ ያየናቸውን አብዛኞችን ነገሮች የምናገኛቸው ሮዝመሪ ወይንም የጥብስ ቅጠል ውስጥ ነው። ለምሳሌ ወተት ውስጥ ያለውን ሰልፈር እዚህም ውስጥ እናገኘዋለን። እርጎ ውስጥ ያለውን ላብ የመቀነስ አቅም እዚህ ሮዝመሪ ውስጥ እናገኘዋለን። መጥፎ ባክቴሪያዎችን የሚቀንሱትን እናገኛለን። በአጠቃላይ ከዚህ ከጠረን ጋር ተያይዞ ትልቅ እገዛ ከሚያደርጉ ነገሮች ውስጥ ሮዝመሪ ወይንም የጥብስ ቅጠልም ራሱን ችሎ ትልቅ ጠቀሜታ አለው። ስለዚህ እሱንም ብትጠቀሙ እመክራለሁ። በተለይ የጥብስ ቅጠል ምግቦች ውስጥ እየጨመራችሁ መመገብ ትችላላችሁ። እንደገና ደግሞ የፈላ ውሃ ስር ፍሬሽ እርጥቡን የሮዝመሪ ቅጠል ነክራችሁ ቢያንስ ለአንድ ለአምስት ደቂቃ አፍልታችሁ እሱንም መጠጣት መውሰድ ትችላላችሁ። እንደዚህ ብታደርጉ ከጠረን ጋር ተያይዞ ትልቅ እገዛን ያደርጋለን። ሌላ ሊያግዛችሁ የሚችለው ቲማቲም ነው። በነገራችን ላይ ቲማቲም የጸረ ባክቴሪያ ባህሪ ያለው ላብም እንዲቀንስ የማድረግ አቅም አለው። ይህ መጥፎ ጠረን የሚያስቸግራችሁ በተለይ ቲማቲም ቁርጥ፣ እንደዚህ አይነት ነገሮችን ብትመገቡ የጸረ ባክቴሪያ ባህሪም ስላለው ላብ እንዲቀንስም የማድረግ አቅም ስላለው እሱም የተሻለ ለውጥ እንድታዩ ያደርጋል። እንግዲህ በአጠቃላይ እነዚህን ምግቦች አመጋገባችሁ ስር እያካተታችሁ ብትጠቀሙ ከዚህ ከመጥፎ የሰውነት ጠረን ጋር ተያይዞ ለምትቸገሩ ሰዎች መፍትሄ ሊሆናችሁ ይችላል። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ፣ ሼር እያደረጋችሁ ደግሞ ሌሎችም ጋር እንዲደርስ እንዲማሩበት አድርጉ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጉና ቤተሰብ ሆኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ